ወንድማችን ማችን እንዳልክ እንግዲህ ዛሬ ፈገግ እያለ በሁለት እግሩ ቆሞ መጥቶልናል ማለት ነው። ክራንችንም ጥሏል እግሩንም የታመመውን ድኗል ማለት ነው። በስርዓት ለብሶ በስርዓት ምርኩዝንም ጥሎ ተነስተው መጥቶልናል። አልሐምዱሊላ፣ እንኳን ተሻለክ። የራስህን ደስታ ነግፈህ የሰዎቹን ደስታ ነቅሳለሁ በማለት ነው እንግዲህ ይህን ሁላ ጉድ የደረሰብህ እንግዲህ ፈጣሪ የተካህ ማለት ነው። ፈጣሪ ጠብቅህ ነገር ሁላ ድነ ስለመጣ ስላየሁ ደስ ሎኛል ማለት ነው። እንግዲህ ወንድማችን የሰውን ህይወት አድናለሁ በማለት የራሱን ህይወት አደጋ ላይ ጥሎ የሚሰራ ታታሪ ጎበዝ ወጣት ታዳጊ ነው ማለት ነው። ይሄ እንዳልክ እንግዲህ እኔ ብዙ አመት ሆነኝ ማለት ነው፣ አውቀዋለሁ ብዙ አመት ሆነኝ ማለት ነው። የቱብ ተጀመረ ብዙ አመቱ ሞታል ማለት ነው ግን ሰብስክራውን ወላህ ገና መቶ ስድስት ገባለት ማለት ነው። መቶ ስድስት ሰብስክራይ አለው እስካሁን ድረስ ማለት ነው። ግን ስራው እንደሱ ያሉ ጀግኖች ወጣቶች ብቻ ናቸው የሚሰሩት እንጂ እንደኔ ቢጤ ያለው አይሰራውም ማለት ነው። እና ስራው በጣም ኃይለኛ ነው እየገባቸው ብታበረታታቸው ጥሩ ነው ማለት ነው። እነዚህን ወጣቶች ብናበረታታቸው የሀገር ግደታ አለብን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የሀገሬ ልዩ ሰላም ጤና ይስጥልኝ ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት እንዳልከው ወንድማችን እንዳልክ ማለት ነው፣ ያው ደስ ስላለው እኔም ደስ አላይ ማለት ነው። የሰው ደስታ ነው ደስታችሁ ካላችሁ ከቤቱ እየገባችሁ ውሃ እንኳን ደስ ያለክ ብሎታል ማለት ነው። የቤት ቤት ሁኗል ማለት ነው። ተሸልማል ማለት ነው። እና በጣም ደስ ይላል ማለት ነው። አንዳንድ ጊዜ እንኳን አይደል፣ ያሰሩ ሰዎች አደለም፣ እኛ ራሱ ያልሰራ ሰዎች እነዚህን ሰዎች መገደፍ ግደታ አለብን ማለት ነው። ለምን እነሱ ህይወታቸውን አሳልፈው ለሰው ለማዳን ብለው የራሳቸውን ህይወት አደጋ ላይ እያደረጉ ነው የሚሰሩት ማለት ነው። እና እነዚህን ሰው የመገደፍ ግዴታ ነው። በነገራችን ላይ ተነሱ ኩል የሚጋፈጥ ካሜራማን በሎት ጋርድ ብትሎት እነሱ ጋር የሚንቀሳቀስ ሰው ሁሉም ህይወቱን አስይዞ ነው የሚሰራው። እነሱ ፊት ለፊት ተመጡ ብቻ እነሱን ብቻ መርዳት፣ እነሱን ብቻ መደገፍ የለብንም ማለት ነው። እነሱ ካሜራማንም አብሮ እየለፋ የችግሩ ተጋፋጭ ቲመታም ቲቆስልም እንትንን ጋዜጠኛውን አልፈው ካሜራማኑን እየወጉ እያቆሰሉ ነው፣ እና እነዚህ ወንበዴ ተብዬዎች ማለት ነው። ስለዚህ ከኔ ሁሉም ሰው ሰብራይዝ የሚያረጋቸው እንትን እነዚህ ፊት ለፊቱ የሚወጡትን ብቻ ነው፣ ጋዜጠኞችን ብቻ ነው ማለት ነው። ለምን ጋዜጠኞች እኮ ብቻቸውን አይሰሩትም ካሜራማን አለ፣ አብሯቸው የሚጠብቅ አለ፣ ጋርዳያቸው አለ፣ የህግ አካል አለ። እነዚያንም ታሳቢ በማድረግ አንድ ሰው ላይ ተደጋግማችሁ ተደጋግማችሁ ሰብራይ እስከምታረጉ እነዚህንም ቢያንስ ቤት ገዝታችሁ ባሰጧቸው ብር መስጠት አለባችሁ ማለት ነው። ለምን እነዚህም ልጆች እኩል እየለፉ ስለሆነ እነሱም የልፋታቸውን ውጤት ማ እንትን ማለት ማግኘት አለባቸው። አሁን የነሱ ስራውን አይታችሁት እንደው እንጂ ማለት ነው። ለሱ የመጣለትን ለሱ የመጣለትን ሰርፕራይዝ እኔ ለወንድሞቼ ነው የማረገው እያለ ለካሜራማኖቹ ለሹፌሮቹ እንደገና ደግሞ ለጓደኛው ለዝ ለዘሌ አሳልፎ የሰጠው ማለት ነው። እንደነዚህ ብታደረጉ ማለት ነው። በተለይ እነ ሚኪ አሁን ሚኪ በተደጋጋሚ የቤት ስጦታ ይሰጠዋል ማለት ነው። ስለዚህ ሚኪ ደግሞ ለጓደኞችህ ብሰጥ አንተም ደግን ለአንተም ደግ ነው። ለስራ ባልደረቦችህም ደስ ብለው ይሰራሉ ማለት ነው። ለምን ካንተው እኩል አሁን ካሜራ ማንህ አንተ አሁን ቆስሎ ተመቷል። በጩቤቱ ቆት ተቀዷል አይደለ ሰሞኑን፣ ትናንት በስቲያ። ስለዚህ እነዚህም ራሱ እንደ እናንተ ፊት ለፊት ባይወጡ ራሱ ከእናንተ እኩል እየለፉ ነው ያሉት ማለት ነው እና ደግሞ እናንተ ሰፕራይዝ የምታደርጓቸው ሰዎችን ማለት ነው፣ እኛንም ጨምሮ እኛ ገንዘብ ባንችል ቻናላቸውን ማበረታታት ግዴ ነው ማለት ነው ግዴ ግዴ አገር ግዴታችን ነው። እናንተ ሰፕራይዝ የምታደርጓቸው ደግሞ ገንዘብ ያላቸው ደግሞ እነሱ አብረው የሚለፉትንም ገንዘብ በገንዘብ ብታረዷቸው፣ እነሱም ቤተሰብ አላቸው፣ ህይወት አላቸው እና ደስቧቸው ስራውን እንዲቀጥሉበት ለነዚኞቹም ደግሞ እንዴ ለኛ ብቻ ለምን እንደሆነ ማነሰጠው ብለው እንትን ምቀኛ ምቀኛ የሚባል ነገር አለ። ምቀኝነት የሚባል ነገር አለ። ለጋዜጠኞችም እንዳይመቃቃኙ ራሱ ጠፋኝ ማለት ነው ቋንቋው ራሱ። እና ለነሱም ሰፖርት ብታረጓቸው ገንዘብ ያላችሁ ሰዎች እላለሁ ማለት ነው። እንግዲህ ወንድማችን እንዳልክ ያው እግሩን ተመቶ ሰሞኑን ቁስል ላይ ነበር ያለው። አንድ ወር ምናምን ሆኖ መሰለኝ። የተመታበት ምክንያት ያው በዚህ አሁን ሀዲያ በተሰጠው እንትን በተሰጠው ልጅ ታይሆን ተዛ በፊት ተሶስት ወር ተ አራት ወር በፊት የሆነ የወሴፍ የሚባል ልጅ የእሱን እንትን ኬዝ ይዞ ነበረ። እንግዲህ የእሱን ኬዝ ቤተሰቦቹ ሞተዋል አልፈዋል። ግን ሀብታም ነው። ሀብቱን ለመውረስ ብለው ቤቱን ለመውረስ ድርጅቱን ለመውረስ ብለው እሱን ለማስወገድና ተቤትም አውጥተው ተሰራው ም ውጭ አድርገው ተጫወታ ውጭ አርገው ጎዳና ላይ ጥለውት ነበረ ማለት ነው። እንግዲህ እንዳልክ በእንዳልክ ምክንያት ነው። እንግዲህ ይህን ነገር ታላይ ተታይ ብሎ አንድ ወር ሙሉ ነው የፈጀብን አለ ተገጠር ተከተማ ስንት እዳቸውን ፊትዳቸውን አይተው ነው ይህን ነገር ያስተካከሉት። ጫካ ውስጥ ገብተው እንኳ ጫካ ውስጥ እዛ ተያይዘው የዚህ እዳ የዚህ የእንትኑ ካሜራማን ተመቶበታል ማለት ነው። ያንን እንግዲህ ለባሳከም ወጪ የሚያወጣሉ ማለት ነው። እና ተላይተታ የሚሉበት እንግዲህ ብዙ ሆኖ ነው የሚሰሩት። እነዛ የሚሰሩት ደግሞ ደሞዝ ግድታ ያስፈልጋቸዋል ማለት ነው። እና ብቻቸውን አይደለም የሚሰሩት። አንድ አንድ ካሜራማን ብቻ አንጠልጥለው የሚሰሩ ስራ አይደለም። ይህ ስራ በጣም ከባድ ስለሆነ ብዙ ሰው ያስፈልጋቸዋልና ለነዛ ደግሞ ላዚም ደሞዝ መሰጠት አለበት ማለት ነው። ስለዚህ ይሄ እንዳልክ ይሄንን ዮሴፊን ኬስቲስ የሚሰራውን ሁላ ወጭን ሁላ በወረቀት ጽፎ እያስቀመጠ ነበረ። እንግዲህ ዮሴፍ ከዚህ በተሰበ ያለው አጎቱ ተካናዳ ይህን ነገር የሰማ ጊዜ ተካናዳ መጥቶ ይሄን ነገር አስተካክሎ አውሮ ከነሱ ጋር እንትን ብሎ ይሄንን ያወጡትን ወጭ በወረቀት የጣፉትን አሳያቸው። ማለት ነው ከ አምስት መቶ ሺህ ምናምን ደርሶ ማለት ነው። ከዛ እንደ ይህን እንዴት የዚህን ያህል እንዴት ታወጣላችሁ ብሎ ሰማንያ ሺህ ብር ብቻ ሰጥቶ ነው ሄደ አለ ማለት ነው። እንዳልክ እንግዲህ ሰማኒያ ሺህ ብር ተኸየሉ እንኳን አይደለም። የዚህን ያህል ስራ ቢያንስ ይህን ስራ የሚያሰሯቸው ሰው ወጫቸውን አይደለም፣ ወጫቸውን እንደ መወዛቸውን መክፈል አለባቸው ማለት ነው። ለምን እነዚህ ሰዎች የሚለፉት ለሀገራቸው ነው እንዲሁ ነው እየለፉ ደግሞ ለሀቅ እየቆሙ ሀቅ የሚፈልጉት ፍትህ የሚፈልጉ ሰዎች ደግሞ ሙሉ ወጫቸውን ሙሉ ደሞዛቸውን መቻል አለባቸው ብዬ እኔ እንትን እላለሁ። የሌላቸው የኔ ቤት ኤልያ ካልሆኑ በስተቀር እንደዚህ ለሀብታው ለምሳሌ እንደዚህ የሚታገቱ ሰዎች በቃ ለሀብታቸው እየተባለ ነው። ብዙ ድርጅት ያላቸው፣ ትላልቅ ቤት ያላቸው፣ ትላልቅ መኪና ያላቸው፣ ብዙ መኪና ያላቸው ሰዎች ናቸው። እንደዚህ የሚታገቱት እንደኔ ያለው ነው ማንም አያግተውም፣ ሲጀመር ማለት ነው። እና እነዚህ ባለሀብቶች ስለሆኑ ተሀብታቸው ቀንሰው ለነዚህ ልጆች የሆነ ነገር ደሞዛቸውንም የሰሩበትንም ያወጡትንም ወጪ መክፈል አለባቸው ብዬ ገምታለሁ ማለት ነው እንደኔ ሀሳብ። እና ይሄ ሰውዬ እንግዲህ ተካናዳ መጥቶ ሰማኒያ ሺህ ብር ነበር ወር ወር ወለት የሄደው የወንድሙንም ልጅ እዚህ ማንም ይገሉብኛል ይዤ ነው ሄደው ብሎ አቶ ዮሴፍንም ዮሴፍንም ይዞት ዶ ነበር ካናዳ እንግዲህ ችን 80 ሺህ ብር ወር ውሮ በዛው የተነሳ እንግዲህ እኛም ብድር ውስጥ ገብተን ነበረ። ከዛ ደግሞ ሰራተኞችን የምከፍልባቸው አጣሁኝ ያባ የተባረረ ማለ ሰር በደሞዝ በ የምከፍለው በማጣቴ እያለ ነበር ይሄ ልጅ ማለት ነው እና ይህ ሰውዬ እዛ ተሄደ በላይ እንደዚህ ብሎ እንትና የካሜራማ ነው፣ ለጋዜጠኛው ማለት ነው። ጋዜጠኛው እንትን አድርጎ ነበረ፣ ቪዲዮ ሰርቶ ነበር። ስለ ሴፍ የኦሴፍ እንደኮነ ብሎ ጠይቀውት ስለ የኦሴፍ ተናግሮ፣ እንደዚህ እንደዚህ ሆኖ አጎቱ ወሽዶታል። ያወጣ ነው ወጪ እንደዚህ ነበረ፣ ይህን ያህል አምስት መቶ ሺህ የተቃረበ ነበረ። እያንን ምታ ይከፍለን ሰማኒያ ሺህ ብር ብቻ ነው ሰጥቶ ነው የሄደው። አጎቱ እንደውም ተበሳጨብን። ይኸው ሁላ እንዴት ነው የምትከፍሉት የምታወጡት ብሎ ተበሳይቶብን ነበር የሄደው ብሎ ይሄ አውርቶ ነበር ማለት ነው እንግዲህ ይሄንን ትሰማ ሰውዬው እንግዲህ ይሄ ሰውዬ እንዳልክ እንደዚህ ትለየ ሰማው ጊዜ እንደገና ስራውን ከስሜቱ ወጣ ብሎ እንደገና አስቦ ነው መሰለኝ፣ እዛ አገር ሆኖ ማስተካከል እየቻለ ቀልቢያ ይረጋጋልኝ፣ እዛ እጄ ይቅርታ ማለት አለብኝ ያለንንም የምሰጠውንም ነገር እዛ እጄ ሰፕራይዝ ማድረግ ነበረ አለኝ ብሎ ማድረግ አለብኝ ብሎ እንግዲህ ከካናዳ መልሶ ሁለተኛ አገር ቤት ገብቶ ሰፕራይዝ አደረገው ማለት ነው እና ደስ ይላል። አንዳንድ ጊዜ እንደዚህ ጥፋታችንን ስናመን ጥሩ ነው። በተለይ እነዚህ ባለሀብቶች በሀብታችሁ ምክንያት ስለሆነ ይሄ ነገር የሚደርስባችሁ ከሀብታችሁ ደግሞ ቀንሳችሁ የተወሰነ ነገር ለእነዚህ ልዩ ብታደርጉ ምንም አይጎዳችሁም ማለት ነው። ለምን እነዚህ ልጆች ባይኖርም ማትወጡት እጣ ነበር፣ የማትወጡት ዘንቅ ውስጥ ነበር የምትገቡት ማለት ነው እና እንዳልክ ዛሬ ደስ ስላለ ደስ ወኛል ማለት ነው። ቤተሰቦች እየገባችሁ ሰብስክራይቡን አበረታቶት ማለት ነው። ብዙ ዋጋ እየከፈሉ ነው የሚሰሩት እነሱ። አላህ ይጠብቃቸው እንደነሱ ያለውንም ያብዛልን ማለት ነው። ሌላው ደግሞ እንግዲህ የነበልበል ፍቅረኛ ማለት ነው እንግዲህ የወንዶችን የዘር ፍሬ እያወጣች እየመለመለች ብዙ ወንዶችን ህይወታቸውን ማሳልፋለች። ቻሉ እንግዲህ እየተደረሰባ ነው ስራ ባህር ዳር የበዋ ተያዘ ዛሬ ማለት ነው። እሷ ግን ደግሞ ትያዛለች ማለት ነው። እንዲህ ሀገራችን እኮ ብስሚላ ምንድ ምንድን ነው የሚሰራው ሰው ለመስማት እንኳ የሚዘገንን ስራ ነው እኮ የሚያቀርቡልን ማለት ነው። እነዚህ ካሜራ ማኖችም አላ ይስጣቸውን እንጂ ማለት ነው እንግዲህ ይህ የእሱ የነበልባል ማለት ነው። የነበልባል እጮኛ የስራ ባልደረባ ባልደረባዋ ነበር። ድሮ አብሮ ይሰሩ ነበር። አሁን ደግሞ ግን ለራሱ ሐኪም ቤት ከፍቶ የራሱን እንትን እያለ ነው ማለት ነው። በምንድ ነው ሐኪም ቤት የከፈተው? እንግዲህ ሰውን በማኮላሸት አንደኛ፣ ፍቅረኛ ምን እነዚህን ሰዎች በድላ ላይ ያገኟቸዋል። በስራ መቼም ይሄ ማጣት ይችላል ነውና፣ በደካማ ጎናቸው የገባባቸው ትንሽ ብር ያሳያቸዋል። በዚያ ይገባሉ። ሁለተኛ ደግሞ ታካሚ ይገባል እዛ ታካሚ የታካሚዎቹንም እንደዚ ሰርጀሪ እያደረጉ የዘር ፍሬዎቻቸውን እየወሰዱ በጣም ብዙ ሰው ገለዋል። በጣም ብዙ ሰው መሀን እንዳይወልዱ አድርገዋል ማለት ነው። እና እነዚህ ሰዎች እኔ አገራችንን እንጫወላላሴ እና ይህ ዛሬ የተያዘው ሰውዬ የሚስቱን ወንድም እንኳ ማለት ነው፣ ለመታመን ያህል የሚስቱን ወንድም አንስቶ ሰጥቷቸው ከዛ እንደገና ታማኝ ሆኖ እነሱ ዘንድ ቀጥሎ ተነሱ ወጥቶ ደግሞ የራሱን ሐኪም ቤት ከፍቶን ልክ እንደነሱ የሚሰራ ማለት ነው። ይህ ማለት እንግዲህ በቃ እንደዚህ ሰውን በማኮላቸት ማለት ነው፣ ሰፍተዋል። በቃ ሆናል አይደለ? የመንግስት ሐኪም ቤት የግል ሐኪም ቤት የሚባላለው በቃ እነዛ አገሪቱን ስብስብ አድርገዋታል ማለት ነው። እነዚህ ልጆች እንግዲህ

በጣም እኔ እንጃ ይከብዳል። ላይ እንግዲህ ወንድማችን አቢል ዋናውን ደግሞ ይዞታል። ዋናው እንኳን ተያዘም ገና ብቻ ግን አንደኛውን ይዞታል። ዛሬ አንደኛውን አኮላሽ ይዞታል። እንግዲህ ደግሞ ዋናዎቹ ይገኛሉ ማለት ነው። እባካችሁ ኧረ፣ እንደው የሰውን ሕይወት አጨልማችሁ የራሳችሁን ሕይወት የምታቀኑ ሰዎች ኧረ፣ እንደው ባካችሁ፣ እንደው በእነሱ ላይ የደረሰው በእኛ ላይ ቢደርስ ብላችሁ ብታስቡ ጥሩ ነው ማለት ነው። እና ውዶቼ ስራ ምራገሬ ያችን የሆነ አላህ ከእንደዚህ ያለ ነገር ይጠብቀን። እንደነዚህ ያለ የሚሰሩትንም ሁሉ እንደው ተለክስክስ ነገር እንደው አላህ ያርቃቸው ነው የምለው። እኛንም አላህ ይጠብቀን። ስለነበረን ቆይታችሁ እጅጉን አመሰግናለሁ። ለዚህ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉልኝ ውዶቼ። ተዛክኖላ ኸይረን ባይ ባይ